እንግዲህ በዚህ ሰዓት አባባ ችግር ገጥሟቸዋል ማለት ነው። ማለትም አባባ ተደብድበዋል፣ ጉዳት ደርሶባቸዋል። የተደበደቡትና ጉዳት የደረሰባቸው ደግሞ በዚህ ሰውዬ አማካኝነት ነው። ይህ ሰውዬ እንግዲህ ብር ተከፍሎት ነው፣ ለዛውም ቀላል ብር አይደለም አራት መቶ ሀምሳ ሺ ብር ነው የተከፈለው። የከፈለችውም እንግዲህ ቲና ናት ማለት ነው። ግደልልኝ ብላ ነው የከፈለችው። እኔ የምለው የሰውዬ ምን አድርጓት ነው የዚህን ያክል ግደልልኝ የማለት ደረጃ ካልን እንግዲህ እንደ ሷ ሐሳቤ ለራሷ እሷ ለራሷ ትክክል ናት። ምክንያቱም እዚህ ቤት መቆየት እፈልጋለሁ ነው የምትለው ቲና እንግዲህ እዚህ ቤት መቆየት ፈልጋለሁ። ይህ ቤት ለእኔ ይገባኛል። በምንድን ነው የሚገባት እንዴት ነው የሚገባት የሚለው ግራ የሚያጋባ ቢሆንም አንዳንድ ሰዎች ከመሬት መጥተው የእናንተ የሆነን ነገር ለእኔ ይገባኛል ብለው ድርቅ ይላሉ። ማለትም እንደ ቲና አይነቷ ማለት ነው። እንግዲህ ቲና ምንም የሚያገናኛት ነገር የለም ከዚህ ቤተሰብ ጋር ከድሮ ነው የምታውቃቸው። ማጥቃት ነው የምትፈልገው፣ ገንዘባቸውን መውረር ነው ለምን የሚለው ምናየው ይሆናል ማለት ነው። እንግዲህ ቲና ለዚህ ሰውዬ አራት መቶ ሀምሳ ሺህ ብር ከፍላ አባባ ግደል? ይገባልኝ ምክንያቱ ደግሞ እሱ መሞት አለበት። እኔ ደግሞ የዚህ ቤት ንብረት ይገባኛል። ስለዚህ በሆዴ ያለው ልጅም ሲወለድ ይሄ ሰውዬ ጠንክ ነው የሚሆንብኝ ምክንያቱም ውጭ ውጭ እያለ በጣም ስላስቸገረ ማለት ነው። ከሱ ለመጀመር ነው እንጂ ካሊብም ይቀርለታል ማለት አይደለም። በነገራችን ላይ ይህ እንግዲህ የቴና እሳቤ ነው። ምንም እንኳን ዳኒ በሀሳቧ ባይስማማም ግን ምን አማራጭልኝ አሁን ላይ እኔም እንዳንች ነኝ ብለዋል። ስለዚህ ተባባሪ ነው ብንል ስህተት አይሆንም ማለት ነው። ሰላም ሰላም ተወዳጆች፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ላይክ በማድረግ ጀምሮ ሰብስክራይብም እያደረጋችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ ይዤላችሁ የመጣሁት ከመግቢያው እንደነገርኳችሁ ትሁት ድራማ ነው ማለት ነው። እንግዲህ በዚህ ድራማ ላይ ብዙ ነገሮችን ተመልክተናል። የዛሬው አጓጊ ነው የሆነበት ምክንያት ምንድን ነው? ምንም እንኳን ሰው እንዲጎዳ ወይም ደግሞ ሰው ተጎድቶ ማየት አጓጊ ነገር አይደለም። ባይዘው ወይ ግን ይህ ቲና እቅር ተሳካላት ወይ ነው። አባባን ምንድን ነው ማድረግ የፈለገችው መግደል እና መግደሉ ላይ ትሞተላት ወይስ ደግሞ ቆስሎ አባባ ምን ሆኖ የሚለው ሁላችን የሚያጓጓ ነገር ነው። እና ይሄ ሰው ግን ስሙንም ምኑንም አልነገራትም ለቴና ነገር ግን እንግዲህ አባባን ለመምታት ይዟቸዋል ማለት ነው። ስለዚህ እንግዲህ ካሊብ የፈራው ነገር ደርሷል። ካሊብ ብቻ አይደለም፣ በነገራችን ላይ አባባን በጣም ሲፈራው የነበረው ነገር ነው። እቺ ሴት አርፋ አትቀመጥም። እንደውም እንኳን እስካሁን ውጭ ውጭ እያሏት እንደነበረ ነገር እውነታውን አፈራርጠው እስካሁን ያልተናገሩበት ምክንያት አባባና ካሊብ ማለት ነው በጣም ነገረኛ መሰሪ እንደሆነ ስለሚያውቁ ነው። ሆኖም ግን የፈሩትና የፈሩት ይደርሳል የናቁት ይወርሳል የሚባል አይነት አባባል አለ ማለት ነው። ካልተሳሳትኩኝ እንደዛ ሆነና ነገሩ እንግዲህ ዳኒና ቲና ቅዳቸው እየተሳካላቸው ይመስላሉ በከፊል። እሱ ምንድነው እዚህ ቤት ለመቆየት የሆነ ችግር ቢፈጠር፣ በቤቱ ላይ የመቆየት ቻንሳቸው የረዘመ ይሆናል። በተለይ ዳኒ የሚከፍለው ገንዘብ ስለሌለው ሁሉም አሁን እንደው እህት እንኳን ለእህት ቀረብ ብላ ዳኒ ለምንድን ነው የሚባለው የማትሰማው? ለምንድን ነው ግግም የምትለው ሰው ቤት በቃ ቤት ፈልግ እያለች ስትናገረው ሊሰማ አልቻለም ማለት ነው። ምክንያቱ ደግሞ መስማት አልፈልግ ብሎ ሳይሆን ገንዘብ የለውም እና እንግዲህ አባባ ምን ብለውታል? ልጅ ዳኒ ቤት አገኘ ሲሉት ጊዜ እየፈለግኩ ነው አባባ ብለዋል ማለት ነው። በቶሎ ቶሎ ፈልግና ውጣ እኔ በቤቴ ብቻዬን ነው መኖር የምፈልገው ብለዋል። እንዴ ብቻዬን ነው መኖር የምፈልገው ካሉ እኮ ብቻቸው ነው መኖር የሚፈልጉት። ለምን ይህን አሉ ተብሎ እዚህ ግድያ ድረስ የመሄዱ ነገር በጣም የሚያሳፍር ነው። ቴና እንግዲህ ሁሌም ቢሆን አልበገርም ባይናት ስለዚህም እንግዲህ ማለትም ሽማግሌውን ለማስገደል አስባ ቆርጣ ተነስታለች። ታመም ያለው በሚል ሰበብም የካሊብን አልጋ ወርሳለች። ካሊብም እንግዲህ እንዴ አንቺ ሴትዮ አመረብሽ እንዴ አሞኛል በሚል ሰበብ እኮ አልጋዬን ወረስሽው ይላታል ማለት ነው። እንደው ምን ላድርግ ታዲያ እኔ እኮ ገና ልነሳ ስል ስለሚያዞረኝ ነው በሚል ተልካሻ ምክንያት ክላሱን ወርሳለች ማለት ነው። እና በነገራችን ላይ ገንዘብ ልትሰጥም ስትሄድ ትራሶቹን ምናምን በአልጋ ልብስ ደብቃ። በጣም መሰሪ ሴት ናት። በነገራችን ላይ እና አሞኛል ብላ እነሱ በእውነቱ ለመናገር ትሁት እንግዲህ ቴና ያደረሰችባት በደል ብዙ ነው። ቴና ትሁትን በቃ ቁም ስቅሏን ነው ስታበላት የነበረው ትሁት ግን አሁን ስለ አመማት ብላ ምግብ አዘጋጅታ ምን ብላ ዳኒን ውሰድላትኝ ነቅምጥ አለችው ማለት ነው። እያው እሱ ይሄንን ነገር መባል አይፈልግም። በጣም ፈን የምታደረግናት መቼ። በነገራችን ላይ የቴና ነገር ተነግሮ አልቅም እና ካሌብን እኔ አሁን አልወጣም፣ ታመም ያለው ስድን ሄዳለው ብላለች። እሱም እንዴ መድኃኒትሽ አለቀ አደል ሲላታ አዋልቀዋል። ስለዚህ መድኃኒትሽ አለቀ ማለት ድነሻን ነው። በቃ ሂጂ ፈልጊ። ቤት ሊያይዋት ነው ያስጠላቻቸው። አያችሁ ግን በህይወት የምንማረው ምንድን ነው? መጥፎ ስንሆን ለሰው ለእይታ ሊያዩን ራሱ እናስጠላቸዋለን። እና በቻልነው መጠን መጥፎ አለማሆን መልካም ነው ብዬ አስባለሁ። እና እንግዲህ ቲና ከመጥፎነቷ የተነሳ አባባም ራሱ እሷን ላለማየት ነው ማምሸት የጀመረው። ማምሸት መጀመሩ የሚጎዳ ቢሆንም ማለት ነው፣ እንግዲህ ማምሸት መጀመሩ ለእሱ እረፍት ነው፣ ሰላም ነው። በቃ ይሻለኛል ብጠጣ ይሻለኛል፣ በመሽ ይሻለኛል ብሎ ማምሸት ጀምረዋል። በዚህም እንግዲህ ካሊብ በጣም አዝነዋል። አባዬ በቃ የዚህን ያክል አዝኖብናል ማለት ነው፣ ጭራሽ በቤት እኮ መኖር ያቃተው ልክ ካሊ ባለፈው እንደዚህ እያለ ነበር አደለ አባባ ወዴት ነው የምትሄደው? ልጄ ዛሬ እኮ እሑድ ነው ስራ የለም ሲለው፣ አይ አባዬ እዚህ ተቀምጬችን ጉድ ከማይ እኔ በወጣ ይሻለኛል በቃ እነሱ አይወጡም አይደል፣ እኔ ልውጣ ብሎ እንደወጣው አሁንም አባባ እያደረጉ ያለው ይህንን ነው። እነዚህ ሁለት አይነ ፈጣጣ ደረቆች መውጣት ስለማይፈልጉ ሽማግሌ ወጥቶ አመሸ ማለት ነው። በማምሸቱም የደረሰበት ጉዳት ከባድ ነው። እቺ መሰሪ ደግሞ ምን ብላለች? ገንዘብ ለከፈለችው ሰውዬም አሁን እንኳን ጥሩ አጋጣሚ ነው፣ በጣም አሪፍ ቻንስ ነው፣ ተጠቀመበት። እንደውም አሁን ላይ እያመሸ ነው። በፊት እኮ በጊዜ ነበር የሚገባው። አሁን ላይ ግን እያመሸ ስለሆነ ለእናንተ ጥሩ አጋጣሚ ነው ብላ ነው እንግዲህ አባባ እንዲያዝ ያደረገችው ማለት ነው። እናም እስከ ስንት ሰዓት ያመሻን ሲላትም እስከ ሶስት ሰዓት ብላ ያው እንደዚህ እንዲያዙ አድርጋለች። እንግዲህ ይሄ ልጁ ማለትም ደብዳቢው ማለትም ይሄ አራት መቶ ሀምሳ ሺ ብር ነው የተቀበለው ሰውዬ አባባን ይዞ ወዲያው እንደያዛቸው ጉዳት ነው ያደረሰባቸው ማለት ነው። በጣም ያሳዝነው። እና ዳኒም የደበቅሽ ነገር አለ ብሏት ነበር። እንግዲህ ዳኒ የደበቅሽ ነገር አለ ያላት ምንድን ነው? እየደበቀችው ነገር አለ። ኦፍኮርስ አለ። ግን እንዴት አውቆባት ነው ካልን፣ አንደኛ ስልኳ ላይ እንግዳ የሆነ ስልካየ ሁለተኛ ነገር ደግሞ እንግዲህ ክላሱን ትራሱን ምናምን አድርጋ አልጋ ልብሱን አልብሳ በትራስ ወጥታ ሄዳ ነበረ። ማለትም ብሩን ልትከፍል ማለት ነው፣ አራት መቶ ሀምሳ ሺ ብሩን የአባባን መገደያ ብር ልትከፍል ሄዳ ነበረና ትሁት አይታት ቢሆን ችግር ይፈጠር ነበረ። ትሁት ግን አላየቻትም። አሁን ላይ እነ ካሌ ብለው ሊያስቡ የሚችሉት እቺ ሴት እየወጣች አደለም፣ ታማለች። ታዲያ እንዴት ሆኖ ነው አባባን ማን ነው የመታው ሲሉ ይደረስበታል። ምክንያቱ ደግሞ አንደኛና ዋነኛ ያው ካሊብ በልጥ ነውና ካስተዋለ በተለይ ገንዘቡን ትራንስፈር አድርጎላታል። ስለዚህ አካውንቷን ሲ ባዶ ሲሆን ሲያዩ እሷ እንዳስመታቻቸው ግልጽ ነው ማለት ነው እና ካሊብም ሆነ አባባም ሆነ ያውቃሉ። ማለትም የአባባ ምንም አይነት ጥላት ሌላ እንደሌላቸው ስለሚያውቁ አንድና አንድ አባባ ጉዳት ደርሶባቸዋል። ስለዚህም ጉዳት እንዲደርስባቸው ያደረገችው እሷ እንደሆነች ግልጽ ነው። ሁለተኛ ዳኒ ደግሞ ምንድን ነው ማድረግ ያስብሹ ምንድን ነው ቅድሽም፣ ሲላት መናገር አልፈለገችም። ለምንድን ነው ያልተናገረችው ካልን መናገር ስለሌለባት ነው። ከተናገረች ይነግሯታል። ይሄ ሰውየው ማለት ነው ባለ አራት መቶ ሀምሳ ሺህ ብሩ ደብዳቤው፣ ይኸውልሽ ከኔና ከአንቺ ከረዳቴ ውጪ ሌላ የናተሽ ልጅም ቢሆን እንዳትናገር ብሏታል። ተናግረሽ ግን እኔ ብያዝ ብታሰር የእኔ ሰዎች አንችን ይገልሻል ብሏታል። ስለዚህ ምናለችው ዳኒ ለህይወታችን አስጊ ነው፣ ለእኔም ለአንተም፣ ለህይወታችን በጣም አስጊ ነገር ስለሆነ አልነግረህም። ባይሆን ታግስ፣ ሁኔታው ሲከናወን በአይነት ታያለህ ብለዋለች። ይሄ ማለት እንግዲህ እሷ አቅዷና አላማዋ አባባን ማስገደል ነው። ስለዚህ ሲሞት ያኔ ታይዋለህ ማለቷ ነው። እና በጣም አሳፋሪ ሴት ነች ቲና ማለት ነው። እና በሌላ በኩል ደግሞ እንግዲህ ካሊብን ተናግረዋለች። ምንድን ብላን የተናገረችው? የኔ ውድ የኔ ማር የኔ ፍቅር ብለው ነበረ ማለት ነው። ከዚህ አልጋ ተነሽ ከዚህ ክላስ ውጭ ሲላት፣ እንዲ ውዴ ለምን እኔ እኮ በቃ ገንዘቡን እንደሆነ ለሚስት ተሰጠኝ ስጦታ እያለች የሆነ የህፃን ህፃን ጨዋታ እየተጫወተች ነበረ። ካሌብ እኔ እኮ የምነግርሽን ስሚኝ፣ ከልቤ ወጥተሻል፣ በልቤ ቦታ የለሽም፣ አልፈልግሽም ሲጀመር ሄለንን ላገባ ነው ብሏታል። እና እንዴ፣ ቆይ አሁን እቺ ስትል ጊዜ ቆንጅዬ ናት፣ አላይሻትም። በጣም ቆንጆ ናት፣ ጥሩ ልጅ ናት፣ ታጋሽ ናት፣ ደስ ትላለች መልኳም ቆንጆ ነው ብሏታል ማለት ነው። አረ ዘላን ናት ባለጌ ናት እንጂ ዘላንና ባትሆንማ ኖሮ እኔ ሚስትህ እያለሁኝ በላይ ላይ አትመጣም ነበረ ብላለች። የራሷን ዘላንነት ባይዘወ ረስታው ነው የራሷን ማንነቷን ምንነቷን ረስታው ነው እና በነገሮች ላይ እነግርያታለሁኝ በእኔ ላይ እንደማገጥሽ ስለዚህ ማለት እኔ ከማንጋ አለች ማለት ነው እና ይህን ማወቅ የሚጠበቅብኝ አይመስለኝም ዞሮ ዞሮ ግን እንደ ማገጥ ሽብኝ ነገር ያታለው አላት እና ውጭ እያልከኝ እንደሆነ ነገር ካ ስትለው ኖ ውጭ እያልኩሽ እንደሆነ አልነገርኳትም ግን እንደ ማገጥሽ ነው የነገርኳት ብሏታል እንግዲህ አስቡት ይህን ያክል እየታወቀባት ነው እሷ ጸጥ ብላ የተቀመጠችው እዚጋ የምንመለከተው ካሌብና ቴና ናቸው ካሌብና ቴና እንግዲህ አባባን እየጠበቁ ነው ሽማግሌው አምሽተው መምታት እንደጀመሩ ከመግቢያ እንዳልኳችሁ እንግዲህ እያመሹ ነው። ያው አባባ ማምሸታቸው ለችግር ቢጋልጣቸውም ማለት ነው። ማምሸት የጀመሩበት ምክንያትም ያው እነዚሁ ጉደኞች ናቸው። እናንተ ከዚህ ቤት እስካልወጣችሁ ድረስ ማምሸቴን እቀጥላለሁ ብሏን አባባ። ይህን ያለው ለካሊብ ነው። እንግዲህ ካሊብ የሚወጣ ወይ ካልን፣ ካሊብ የሚወጣ ሳይሆን የአባባ እሳቤና ንግግር አንተ ጋር የመጡትን ጅሪዎችን አስወጣልኝ ነው አባባላቸው ማለት ነው ሽማግሌው እና ቲና አስመሳይቱ ለትሁትም ብላታለች። በጣም አመሰግናለሁ በጣም ብላታለች። ለምኑ ስትላ ጊዜ ምግብ ስላመጣሽልኝ፣ ምግብ ስለላክሽልኝ እና እስካሁን ስላደረኩሽ ነገር ሁሉ በጣም ይቅርታ አርግልኝ ትላታለች ማለት ነው። ትሁትም በልጥ ስለሆነች አሞሽል እረፍት አርግ ትላታለች። ለምን መሰላችሁ? ቲና ይቅርታ ከጠየቀች የሆነ ነገር ፈልጋለች ማለት ነው። የሆነ ነገር ልታረግ ነው ማለት ነው እንግዲህ ያ የሆነ ነገር ምንድን ነው ስንል ያሴረችው ሴራዋ እንዳይነቃባት በቤት ውስጥ ሁሉ ከሁሉም ጋር ጨዋጨዋ እያጫወታት ነው። በተለይ ከትሁት ጋ ሻይ ላፈላ ፈልጌ ነበር፣ ትሁትዬ፣ እንዲህ ላደርግ ነበር ትሁትዬ፣ በቃ ጥሩ ሰው፣ ጥሩ ሰው እያጫወታት ነው እና የሆነ ነገር ልታረግ ነው ማለት ነው ብለው እነሱ አስበዋል ግን አባባ የጥንቃቄ ጉድለት ነው ወቀን የጣላቸው ማለት ነው። እንግዲህ በእነሱ ተበሳጭተውም ነው ማምሸቱንም የጀመሩት እንዳል ነው። ስለዚህ አሁን ላይ ግን የኔ አባት የእኔ ውድ ስትለው ካሊብን ማለት ነው የኔ አባት የኔ ውድ የኔ ፍቅር ስትለው ጊዜ ለምንድን ነው ግን አንቺ ማትፋቸው፣ ለምንድን ነው ከክላሴ የማትወጭልኝ? በልዋት ነበረ። ቲናም አልሰማ ስትለው እኔ የምወዳት ሴት አለች፣ አንቺም ታውቂያለሽ። ስለዚህ ከህይወቴ ውጪ ከህይወቴም ከክላሴም ከኑሮዬም ከሁሉ ነገሬ ውጪ ብሏት አለኝ። እናም ጎትቶ ወደ ውጭ አምዘግዝጎ ጥሏታል። ስለዚህ አሁን ላይ ቲና እየተበቀለች ያለችው ማለትም አባባን እንግዲህ ቀጥላለሁ እያለች ያለችው ይህንን ሁሉ እየቆጠረች ይመስላል። የእሷን ማንቁጠርላት ነው ጥያቄ። እሷ እንግዲህ ማለትም ሽማግሌውን ከመጀመሪያ ከክፍል አንድ ጀምሮ እንዴት ስታሰቃየው እንዴት መከራ ስታበላው እንደነበረ የምናውቀው ታሪክ ነው። ምግብ ሲበላ አፉን ስትለቀልቀው፣ ፊቱን ስትለቀልቀው፣ ውሃ ጠጣወት ብላ በጭንቅላቱ ስትለቅበት፣ ውሃ በውሃ ሁኑ። በዚህ ጉዳይ ላይ ካሊብ በጣም ነው የሚጸጸተው። ቲና ባትኖር ኑሮ ይገሉት ነበረ፣ ሁለታቸው ማለትም ቲናና ዳኒ ዳኒ ገዱት ነበር፣ ትሁት ባትኖር ማለት ነው። ትሁት ስለኖረች ነው የኖረው። ለዛም ነው አሁን ቲና ትሁትን ጥምድ አድርጋ የምትይዛትኝ፣ ለአባባ እንዳትነግረውን ፍራቻ ምንም ምንም ይመስልባታል ማለት ነው። እና ይህን ይመስል ነበር ለዛሬ ችላቸው የመጣሁት ቪዲዮ። በከታዩ እስክንገናኝ ድረስ በእያላችሁበት ሰላማችሁ ይብዛልኝ። እንግዲህ አባባ አይሞቱም ጉዳት ነው የሚደርስባቸው ብለን እናስባለን። ከሞቱ ድራማ በጣም ነው የሚደብረው እውነት ለመናገር። ቀጣዩም ፓርቲ ይዤላችሁ እስክመጣ በእያላችሁበት ሰላማችሁ ይብዛልኝ ውዶችዬ። ባይ ባይ። ተወዳጆች ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።